ሰላም ሰላም ሰላም ለእናንተ ይሁን የዩቱብ ቤተሰቦቼ፣ እንዴት ናችሁ? ሰላም ናቸው ሁሉ፣ ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። እንዴት ናችሁ ውዶቼ? እውነት በጣም ነው የማመሰግነው። በጣም እያበረታታችሁኝ ነው። ማለት አሪፍ ነው። እያያችሁልኝም ነው፣ እያበረታታችሁኝም ነው። ግን ውዶቼ ቆይ ማለት በአምሳ በሀምሳ ይገባል ሊብ ላይ እያላችሁ ነበር፣ የገቡ ልጆችም አሉ። እኔ ግን አሁን ሀምሳ ሞልቻለሁ። እንደው ዩቱብ ላይ እንትን ያላችሁ ድንገት ይችን ስናገር ያያችሁ ሰዎች ጻፉልኝ፣ እሺ ኮሜንት መስጫው ላይ ጻፉልኝ ውዶቼ እና ሀምሳ ሞልቻለሁ እና ሊብ ላይ ዩቱብ ሊብ ላይ መግባት አልቻልኩኝም። ማለት አንድ ጓደኛዬ ምን አለችኝ፣ በ24 ሰዓት ውስጥ መቼ ነው አምሳ የሞላሽ ስትለኝ፣ ጠዋት ላይ አልኳት በ24 ሰዓት ላይ ነገ። በቃ ነገ ሊከፍትልሽ ይችላል እስከ ነገ ጠብቂ ያለችኝ። እናንተም እንደ ጭማሪ እስቲ የምታውቁት ነገር ካለ አንዳንድ ነገሮች እንዲህ በኮሜንት ብታሳውቁኝ ደስ ይለኛል። ያው ዩቱብ ላይ ገና ብዙ ብዙ ነገሮችን ይማላቃቸው። አሁን ቲክቶክ ላይ እንግዲህ እንደምታዩ ፋስት ነኝ ሁሉ ነገር ፋስት ነኝ፣ ግን እትል ላይ ማለት ነው ዩቱብ ላይ ያው እንግዳ ነኝ ብዙ ምንትን የለኝም። ስለዚህ ችሎታ ያላችሁ ልጆች ውቀቱ ያላችሁ ልጆች አንዳንድ ነገር ሼር አድርጉኝ፣ አበረታቱኝ። ደግሞ አንዳንድ ነገሮችን አበረታቱኝ፣ የእኔ ውዶች እና ለነገሩ ዛሬ ነው ሀምሳ የሞላው ማለት ዛሬ ነው ያንን ሀምሳ ድፉንን የሞላው ነገር ነው መሰለኝ የሚከብትልኝ። እንግዲህ አንድ እቴ እንደዛ ብላኛለች ያው ያው ሊብ ላይ ስገባ ደግሞ ያው ሰብስክራይብ ምኑ እዛ በራሱ ሰዓት ይመጣል። ግን ያው አሁን ሊብ ላይ ለመግባት እንደምንም ብዬ አምሳ ሞልቻለው። ከዛ በኋላ ያሉት ራሱ ሰዓቶች እዛ ጋር ሊብ ላይ በመቀመጥ ሰዓቱ ይሞላሉ። እንዴት ነው እንደዚህ እንደዚህ ያሉትን ነገሮችንም በኮሜንት ላይ አሳውቁ የምትጠቀሙ ልጆች። ያው ዩቱብ ላይ በጣም ብዙ ልጆች ሊብ ላይ እየገባችሁ ነው አንዳንድ ነገር ብታግዙኝ ደስ ይለኛል። ማለት እኔ ብዙም ዩቱብ ላይ ችሎታው የለኝም። እንደዚህ ብታረጊ እንደዚህ ነው እያላችሁ ከጎኔ ብትሆኑ ብታበረታቱኝ። ማለት ምንም አላውቅም። ገና ተፍ ተፍ እያልኩ ነው። እውነት ውስጣችሁ ቅን የሆነው እህታችን እቺ የአረብ ሀገር እህታችን እንዲህ ማገዝማ አለብኝ ብላችሁ እንደ ሰው እኛ የሚሰማችሁ ነገር ካለም እኛ እኛ ኮ ብዙ ጊዜ በቃ አንድ ሰው ሲወርቅና ወይንም ሲሞት ነው። በቃ በቃ ምን በቃ ምን እንለው እና የዛ ሰው ፎሎና የሆነ ስልኩ ላይ እድገት ቢኖር ወይን ሲሞት ወይን የሆነ ነገር ሲሆን ነው። እኔ እህታችሁ ሰላም በሆንኩበት ሰዓት በቃ በደህና ልስራ ተፍተፍ ልበል ብዬ ፍለፊታችሁ ደግሞ ስመጣ እባካችሁን አበረታቱኝ። ማላውቀውን ነገር ደግሞ አሳውቁኝ። አሁን እንደነገርኳችሁ ብዙ ልጆች እያሉኝ ነው። በአምሳ እኮ ሊብ ላይ መግባት ተችሏል። በአምሳ ራሱ የገባች ጓደኛ ያለች፣ እሷ እንዴት እንደከፈት አላውቅም። እስቲ ነገ በሀያ አራት ሰዓት ብላኛለች። ነገ ከከፈተልኝ አላውቅም። አንዳንድ ጓደኞችም ከጎን ሆኖ እያገዙኝ ነው። እናንተ ደግሞ ከነሱ የበለጠ ትንሽ ችሎታው ቲክቶክ ላይ ዩቱብ ላይ የቆያችሁ ልጆች ማለት ነው። አንዳንድ ነገር በጽሁፍም ቢሆን ብታሳውቁኝ፣ ብታስረዱኝ፣ ብታግዙኝ ደስ ይለኛል ውዶቼ። እና ይህንን እላችኋለሁ በቃ አበረታቱኝ፣ አበረታቱኝ፣ አግዙኝ ከጎኔ ሆኖ ነው የምላችሁ። እንግዲህ ያው ዩቱብ ላይ እንግዲህ ተፍ ተፍ ብዬ ያለው መጥቻለሁ። ስለዚህ አንዳንድ ነገሮች ብታግዙኝ ደስ ይለኛል። ያው ዩቱብ ላይ እንደነገርኳቸው ነው ብዙም አላቃቸው ነገሮች አሉ። በጣም የገረመኝ ነገር ዩቱብ ላይ ያሉ ልጆች ቲክቶክ ላይ መጥቶ ራሱ ሊቭ እንዴት እንደሚገባ እንዴት ሰው እንደሚያስገቡ የሚያቅታቸው ልጆች አሉ። እኔ ባለፈው ነው እንደውም በጣም የደነቀኝ እና አብርሽ ይህ አብርሽ አወቃችሁ፣ ሳይ የቡታጅራው ለዚህ ዱባይ ለሰርግ የመጡ ጊዜ ሊብ ላይ ገብቶ ሰው እንዴት እናስገባ ሰው እንዴት እናስወጣ ብሎ ግራ ተጋቡ። ገባቸው አይደለ? ያን አክል ቲክቶክ እነዛ ሰዎች ያን አክል ቲክቶክ ላይ አይመጡም። እነዚህ ሩታ እና አብርሽ ማለት ነው። በቃ እነሱ በቃ እትናቸው ዩቱብ ነው። በቃ ያውቆታል፣ ዩቱብ መግቢያው ሞጫውን እንዴት እንዴት እንደሚደረግ ሁሉንም ነገር ያውቆታል። ቲክቶክን ብዙም ችሎታው የላቸውም። እና ያው ስለተማረ ምናምን አለ እኔ ምንም አላውቅም። እውነቴ ነው የምላችሁ፣ ምንም አውቀው ነገር የለም። ያው ትንሽ ትንሽ ያው ትንላለሁ እንጂ እንደዚህ ጥልቅ ብዬ አላውቅም፣ ግን እንደዚህ በቃ አንዳንድ ነገሮች በትኩረት በማየት አንዳንድ ያው አማርኛውንም ስለማነብ ያው እንግሊዝኛውን ትርትር አድርጌ አላነብም እንጂ አውቃለሁ እኮ፣ ግን እንደዚህ በከፍተኛ አልችልም እና በጣም እነሱ ገረሙኝ። እነዚህ አብርሽ የቡታጅራ ሩታዎች በቃ ገረሙኝ። ቲክቶክ ላይ መጡና በኩል እንዴት ሰው እንደሚያስገቡ እንዴት እንደሚያስወጡ በቃ ግራ ገባቸው። እዛ ቲክቶክ ላይ እነሱ በቃ እትናቸው ጠቅላላ ዩቱብ ላይ ነው። ስለ ዩቱብ አሁን ሁሉንም ነገር ያውቃሉ። እና ማንም ከእናቱ ሆድ የተማረ የለም። ስለዚህ እኔ ምህታችሁን ደግሞ አበረታቱኝ በትትና ነው የምጠይቃችሁ፣ አበረታቱ ነው የምላችሁ። ማላውቀውን ነገር በጽሁፍ አሳውቁኝ። እንደዚህ ብታረጊ፣ በእንደዚህ አይነት መንገድ ብትሄጂ፣ እንደዚህ እንደዚህ እያላችሁ እስኪ አሳውቁኝ። እና ያው እኔ እንደውም ቶሎ ብዬ ሀምሳ ሞልቼ መጥቼ ሊብ ላይ ከሚመጡት ዩቱብ ካላቸው ጋር ከዩቱበሮች ጋር አንዳንድ ነገር በቃ እዛ ጋር ማላውቃቸው ነገር ለማወቅ ነው ያው በጽሁፍም ቢሆን በምንም ያው እዛ ጋር ሊብ ላይ መጥቼ ለማወቅ ነው የፈለጉት። ግን ያው በአምሳ አላስገባም ብሎኛል። ምክንያቱም ምንድን ነው አሳውቁኝ። ወይንስ ከሞላ ሀያ አራት ሰዓት ስላልሞላ ነው? እነዚህ ነገሮች እንደ ጓደኛ የምትመልሱልኝ ከሆነ ያው በትዕግስት እጠብቃለሁ። ያው በትዕግስት ያው ተስፋ አልቆርጥም። ያው በመቶ ነበር የተባለው በአምሳ ዩቱቡን ከከፈትኩ በኋላ ነው የሰማሁት። ያው እንደምንም ብዬ ደግሞ መቶ አሞልቼ ይመጣለው ማለት ነው። እና አበረታቱኝ። ያው ቪዲዮ ብዙም ላይ መቻችሁ ትን ላይ ላችሁ ይችላል። ግን ያው ሰዓቷን ስልካችሁን ከፍታችሁ ያው ደቂቃው እስከሚያልቅ ድረስ ብታበረታቱኝ ብታግዙኝ ደስ ይለኛል፣ የእኔ ውዶች። እና ይሄንን ይመስላል፣ አግዙኝ ነው የምላችሁ፣ አንዳንድ ነገሮችን አግዙኝ። ሰማችሁኝ አይደል? ማለት ገና ገና ብዙ ነው የሚቀረኝ። ማለት ብዙ ነው የሚቀረኝ። ስራችሁ ምንም ገና እዚህ የእንትኑ ላይ ገና ማላቃቸው ነገ ገና ማለት እንደዚህ እንደሌላ ልጆች ማለት ገና እሱ ራሱ ማቀናበሪያው ለብቻ ነው የሚወርዶን ያሉኝ እንደ ማለት እንደዚህ ከጎን አድርጋችሁ የሆነ ጽሑፍ ጽፋችሁ ከዛ የሆነ ፎቶ ለጥፋችሁ ስለዛ ሰው እያወራችሁ እየተጫወታችሁ ምናምን ነገር እትን ለማለት ብዙ ነገር የሚቀሩ ነገሮች አሉ። ማቀናበሪያ ምናምን አውርጄ ኤዲት ማድረግ ቀስ በቀስ ያው እሱን እሱን ጓደኞቼ ያሳዩኛል። እንደዚህ ወደ ውጭ ስወጣ ረፍት ስልጣን የእሱን እሱን ጓደኞች ያሳዩኛል። አሁን ለጊዜው ብቻ ይህ ብትሞሉልኝ ደስ ነው የሚለኝ። ሰዓቷን ሙሉና አበረታቱኝ ነው ምላችሁ። የዩቱ ቤተሰብ ግን ብዙ ይስማም እናንተ ማለት፣ ዋጋ ግን ያስከፍላል። ውስ ዩቱብ ግን እንደዚህ ለፍቶ እንደዚህ ደክሞ ሲዘጋ ያናድዳል። ለካ ለካው እውነታቸውን ነው። ቅርታሽ አዛጋው ለካው እውነታቸውን ነው። ስማ ባለቤቱ ዋጋ ያስከፍላል። ሲዘጋባቸው የሚማረሩት ወይኔ እስማ የማየሁት አይደለ ገኒ በትንሹ ገና ተፍ ተፍ እያልኩኝ ከባድ ነው እናንተ የቱ ያው እንደ ዋጋ ያስከፍላል ይላሉ። ሰማሉ እኮ ይቱም ማለት ዋጋ ነው የሚያስከፍለው። በጣም ከባድ ነው ይላሉ። ለካ እውነት ነው። አየሁት አይደለ እንዴ። እና ሲዘጋባቸው፣ እንዴ ለይቱም ነው እንዴ፣ ለይቱም ነው እንዴ። እንደዚህ የሚያለቃቅሱትሽ ይዘጋ ምናምን ነገር እላለው። ኧረ በስመ አብ። ኧረ በጣም ከባድ ነው በጣም ከባድ ነው። እውነት ማልቀስ ይነሳቸው እንዴ? ማበድ ይነሳቸው እንዴ? እና ዋጋ በጣም ያስከፍላል ይችሁም ማለት እና እንደዛ ነው እላችኋለሁ ቤተሰቦቼ ከባድ ነው። ብቻ በጣም ነው ዋጋ የሚያስከፍለው። እና እንደነገርኳችሁ እሺ፣ እንደነገርኳችሁ ሼር፣ ሰብስክራይብ፣ ኮሜንት መጽሐፍ ምናምን እንዳይረሳ አበረታቱኝ። የማላቆን ነገር እባካችሁን ዩቱብ ላይ ብዙ ነገር ማላቃችሁ ነገር አለ። በጽሁፍ ብትነግሩኝ ብታስረዱኝ። አሁን እንደነገርኳችሁ ሀምሳ ተሞልቶ ዩቱብ ላይ ይገባ ማለት አምሳ ተሞልቶ ሊብ ላይ ይገባሉ። እኔ እንደዛ ብሎኝ ልጆች ይሁ ዛሬ ሀምሳ ሞልቼ ለመግባት ብሞክር ቁልፏ ያቺ ሊብ ላይ የሚገባው ላይ የቁልፍ ምልክት ነው የሚያሳየኝ እና እንዴት ነው እስኪ አንዳንድ አንድ ነገሮችን እነሱን ብትነግሩኝ ደስ ይለኛል እና ብታሳውቁኝ። ማለት እንደነገርኳችሁ ምንም ነገር አላውቅም፣ ገና ዩቱብ ላይ እንግዳ ነኝ። በቃ በአምሳይ ከፍታ ስላሉኝ እንደምንም አምሳ መልቼ ሊብ ላይ ለመምጣት ሞከርኩኝ፣ አልከፍታለኝ። እንደ የምታዩ ልጆች ይህን ቪዲዮ የምታዳምጡ የምታዩ ልጆች እባካችሁን በኮሜንት ብታሳውቁኝ ብታስረዱኝ ደስ ይለኛል እና እንደዛ ነው እላችኋለሁ፣ ውዶችን አሁን ሰብስክራይብ ያው ማለት አደር ብዙዎቹ አድርጎኛል። ሰብስክራይብ በጣም ብዙ ልጆች ሰብስክራይብ አሉ፣ እግዚአብሔር ይስጣቸው። ለዚህ የሚያበቁኝ ጓደኞቼ እንደዚህ ዚጋትን ሰብስክራይብ አድርጉ ምናምን ስላቸው ነው በጣም ነው የማመሰግነው በእውነት እነሱ ናቸው ለዚህ ምትነት ነው ያሉኝ። ግን አሁን ደግሞ ያው ቶሎ ቾክዬ ሊብ ላይ ነው መጣሁኝ ስመጣ የለም ስለዚህ ያው ግዴታ እንግዲህ መቶም ከሆነ እንደምንም ብዬ መቶዬን ደፍኜ ሞልቼ መጣለው ማለት ነው አለ። እና እንዳይረሳሽ ኮሜንት፣ ሼር ምናምን እንደነገርኳችሁ እንዳይረሳ፣ አበረታቱኝ። እማላውቀውን ነገር እንግዲህ ጠይቂያቸዋለሁ። እባካችሁን አበረታቱኝ፣ በኮሜንት አሳውቁኝ። ሊብ ላይ በአምሳ ይገባል ወይንስ በመቶ ነው የሚገባው? ዛሬ ስሞክር ቁልፍ ምልክት ነው የሚያሳየኝ። ስለዚህ አበረታቱኝ ነው ምላችሁ ውዶቼ። እና በሉ ሰላም ሁኑ። እንደነገርኳችሁ አበረታቱኝ። ማላውቀውን ነገር ደግሞ ጠይቄያችኋለሁ፣ መልሱልኝ በኮሜንት ፣ ቢያንስ በኮሜንት መልሱልኝ። እሺ፣ በኮሜንት አሳውቁኝ። አዎ በአምሳ ነው ፣ አይ በመቶ ነው ፣ አይ እንደዚህ ነው፣ እንደዚህ ነው ብላችሁ አስረዱኝ። ቤተሰቦቼ በቃ፣ ሰላም ሁኑልኝ። ባይ ባይ።